ይህ ቁርአን አንቀጽ እንዳጠቃላይ ብዙ የሆኑ ክፋቶች ሸሮችን የሚጠቅስ ነው። እንዲሁም ከእነዚህ ክፋቶችና ሸሮች አማኞች በጌታቸው በአላ ስብሃነ ተዓላ መጠበቅ እንዳለባቸው ይገልጻል። የክፋቶች ሸሮችን፣ የጉዳቶችን ሁሉ ነገር ሰብስቦ የሚይዝ ጀነራል አጠቃላይ የሆነ ነገር በቁርአን አንቀጹ ላይ እናገኛለን። ማለቅ ሲል ሚን ሸሪ ማለቅ ሲል የክፋቶችን ሁሉ መሰረት ሰብስቦ ይይዛል። አላህ ከፈጠራቸው ፍጡሮች ተንኮል ማለት ነው። ጀነራል ይሄ ዝርዝር በሆነ ሁኔታ ደግሞ የቁርአን አንቀጹ ላይ በርካታ የሆኑ ክፋት ነገሮች ተገልጸዋል። እነዚህን ሁሉ የሰው ልጆች ሊጠነቀቋቸውና ከጌታቸው ጥበቃ ሊሹ የሚገባቸው ዝርዝር የሆኑ ተንኮሎች ተጠቅሰዋል። ከነዚህ ተንኮሎች መካከል አንደኛው እውነታ እንዳለው ሀቅ የሆነና ሰዎች ልጆች ላይ በተጨባጭ ጉዳት ሊያደርስ የሚችል በአላህ ውሳኔ ቢሆንም ተጠቅሷል እሱም ድግምት ነው። የድግምት ሰሪዎችን እንዲሁም ደግሞ የድግምቱን ተንኮል አላህ ስብሀነው ተዓላ በዚህች የቁርአን አንቀጽ አጭር በሆነች የቁርአን አንቀጽ ውስጥ አስፍሮ እናገኛለን። በመሆኑም የአላህ ስብሀነው ተዓላ ባሪያዎች በጠዋትም በማታም ሶስት ሶስት ጊዜ ቸ ሌሎች ቁል አዑዙ ቢረቢ ናስ እንዲሁም ከሱረት እልክላስ ጋር በመቀላቀል በየጊዜው እንደ አጠቃላይ ከተጠቀሱት ዱንያ ላይ ከሉ ክፋቶች፣ ተንኮሎችና በግልጽ ደግሞ ባደገኝነታቸው ሰበብ ለየብቻ ከተጠቀሱት ድግምትንና የድግምት ሰዎችን አስመልክቶ ከተጠቀሱት ተንኮሎች በአላህ ሊጠበቁ ይገባል። ልጆቻቸውን ሊያስተምሩ ይገባል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።